ገንዘብ እንደጠየቅሽ አት ነገረች። እሱንማ አንቺ አይደለሽ እንዲህ አልሽኝ? አዎ ለምን ጠየቀችኝ የሚለው ነገር እያሳሰባት ነው። መጠቀቅ አለብሽ ማለት፣ ለምን ጠየቀችኝ ያለች ነበር። ታውቂያለሽ፣ እሷ ትንሽ ነገር ነው የሚበቃት እና ምን አድርጋ አክስቴ ገንዘቡን ልስጥሽ ምናምን ካለችሽ፣ አይ ከሌለሽ ታዩ በያት ማለት። ለምን እንደዛ ብለሽ ትንሽ ያዘንሽላት መምሰል አለብሽ። ከጠረጠረች ይኸውልሽ፣ አለቀልን። ሀንዬ ወይዘሮ ሜላት እናቷ እንደሆነች አወቀች እዛ ክላስ የምትገቢው እኔ ስራ ቦታ ሲሄድልሽ ለምንድን ነው እስኪ ተረጋግተሽ አስብለሽ አስረጅኝ ስትል ሜላት ለሀንዬ ትነግራታለች አባትሽ ብሶባቸው ታመው ገንዘብ ፈልገሽ ይሆን ወይም ስትል ስትነግራት አረ እኔ ሌባ አይደለሁም ብላ ለወይዘሮ ሜላት ትመልስላታለች እኔ አንቺ ክላስ የምገባው የሀሴትን ፎቶ ለመፈለግና ለማየት ነው ብላ ስትነግራት ለምንድን ነው ነው የሐሴትን ፎቶ ማየት የፈለግሽው መስተል ወዘሮ ሜላት መለሳላት አለ። ሐሴት ከመጣች ጀምሮ እኔ ሰላም እየሆንኩኝ አይደለም። እንዴት አድርጌ እንደምነግርሽ ግራ ገብቶኛል፣ ጨንቆኛል ብላ ለሷ ትነግራታለች። እስኪ የሐሴትን ፎቶ አሳይኝ እትዬ ብላ ስትጠይቃት፣ እሺ ብላ እንዲሁም ያንን ፎቶ ለመፈለግ ከሆነ ለማየት ከሆነ እኔ ክላስ ገብተሽ የምትፈልጊው ለምን ለእኔ አልነገርሽኝም? አሳይሽ ነበር እኮ ስትል ለሀና ትመልስላታለች። ያንን ፎቶ ስታሳያት ወይኔ እጉዴ ብላ በጣም ደንግጣ እየተርበተበተችሽ ችግር አለ ወይ? እባክሽ ንገርኛ፣ ሃንዬ ቃስ በይ ተረጋጌ፣ ብላ ወይዘሮ ሜላት ለሃንዬ ትነግራታለች። አሴር ስልክ ይደውልላታል። አባዬ ምን ሆነ አሴር ብላ ደንግጣ እንደዛ ያቀፈችውን ፎቶ በጥላው ትሄዳለች። ኖላዊ ምን ገጥሟቸው ይሆን በዛ መልክ አስደንግጦ እያስኬዳት ሀንዬን። ሰላም ጤና ይስጥልኝ ውድ የተከበራችሁ የዜቶቻ ና ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትተረፍርፍ ይበል። ኖላዊ ድራማ ክፍል አርባ ሀንዬ ወደ ስራ ቦታዋ እሄዳ እቤት ማንም የለም ወይ የት ሄደው ነው ብላ ለሀሴት ስትጠይቃት አወድ ብቻ ነኝ ማንም የለም ስትልም ትመልስላት አለ ብቻሽን ተቆጣጥረሽዋል ማለት ነው። ቆይ መስቀሌን ለምንድ ነው የወሰሽው መልሽልኝ፣ ብላ ለሷ ስትመልስላት እውነትሽን ነው ወይ እርግጠኛ ነሽ? ወይም ደግሞ ደረጃሽን እወቂ፣ ይህ መስቀል መቼም ቢሆን ለአንቺ አይሆንም ብላ ለሃንዬ ታስጠነቅቃት በጣም ትናደዳለ ጥላት ትሄዳለ ወይዘሮ ሜላት ወይዘሮ ባዩሽ ጋር ትሄዳለ ልጄ እኮ ብር ጠየቀችኝ ባዮሽ እኔ ካንቺ የምደብቀውና የምሸሽገው ነገር የለኝም ምን ብለሽ ትመክሪኛለሽ ብላ ስትነግራት ለምንድን ነው ገና ተደላድላ ሳትቀመጥ ብር ብላ የጠየቀችሽ ፍየል ከመድረሷ ቅጠል መበጠሷ አሉ ብላ ስትተርትባታለች። ለመሆኑ ገንዘቡን ለምኗ ነው ምንስ ያህል ነው ብላ ለወይዘሮ ሜላት ስትነግራት የገንዘቡንም መጠንና ለምንም እንደፈለገችው ታስረዳታለች እሺ አሁን አንቺ ምን

ገንዘቡን እንደምትሰጣት ካወቀች በኋላ ወይዘሮ ባዩሽም ወደ ቤቷ፣ ሜላትም ወደ ቤታቸው ለመሄድ ይወስናሉ። መንገድ ላይ ለሐሴት ስልክ ትደውልላትና ብሩን እኮ እንደ ጠየቅሻት መታ ነገረችኝ እኔ ጋር ነበረች ብላ ለሐሴት ትነግራታለች። ይኸውልሽ ተጠንቅቀሽ ገንዘቡን እንደሰጠችሽ ለእኔ ቶሎ እላኪልኝ፣ ደግሞ ከሌለሽ ተዩ በያት ብላ ለሷ ትነግራታለች። እንዴ አክስቴ ይህንን ሀሳብ እኮ ያመጣሽው አንቺ ነሽ ብላ ሐሴት ስትመልስላት ላይ መቅደርደር ጥሩም ነው ብላ ተመለስላታለች። ወይዘሮ ሜላት ወደ ቤትም ትመለሳለች። ሀንጌ ኪችን እንደሆነች ሀሴት ወደዛ ትገባና። እናቴ በሌለችበት ሰዓት እዛ እየገባሽ የምትፈልጊው ነገር ብታቆሚ ይሻልሻል። ደግሞ ከኔ ጋር የምታደርጊው ነገር ብታርፊ ይሻልሻል ብላ ታስጠነቅቃታለች። አሁን እርቦኛል፣ ቁርሴን ወደ ሳሎን አምጭልኝ ብላ ገልመጣ አድርጋ ትሄዳለች። ምን አይነት ናት ብላ ሀና የምትናደዳለች። ወይዘሮ ሜላት ትመጣለች። ገንዘቡን እሰጥሻለሁ ከጠየቅሽኝ በላይ ደግሞ ሀያ ሺህ ብር ጨምርልሻለሁ ብላ ለሀሴት ትነግራታለች። በጣም ደስ ይላል እና ይህንን ያክል ገንዘብ እኔ ምን ያደርግልኛል፣ እማዬ፣ እወድሻለሁ ብላ ወይዘሮ ሜላትን ስትነግራት እኔም እወድሻለሁ የኔ ልጅ ብላ ደስ ይላታል። ወይዘሮ ሜላት ግን እሷ ልትበላት ጎጅዋ ናት፣ ልጇ እያልሆነች በጣም መጥፎ በመጥፎ ጓደኛዋ የተከዳች ወይዘሮ ሜላት ልብሴን ልቀይር ልንጣና፣ ቁርስ አልበላሽ ወይ? አብረን እንበላለን ብላ ተነግራታለች። ያንን ልብሷንም ልትቀይር ወደ ክላስ እንደገባችላት ለባዩሽ ስልክ እትደውልና ብሩን እኮ ልትሰጠኝ ነው፣ አካውንትሽን ላኪልኝ ብላ ለባዩሽ ትደውልላት አለ። ወይዘሮ ባዩሽን ደግሞ ፎቶና መስቀሉን ከዛ ቤት ከኖላዊ ቤት የሰረቀው ልጅ ብሩን ካላመጣችሁ እያለ እየጨቀጨቀና እንዲሁም እያስፈራራው ስለሆነ ያ ልጅ ደግሞ ቶሎ ብለሽ ባክሽ ያንን ሀምሳ ሽብር አንጪ እኔ ልጁ ወደዛ ልፋተው፣ በጣም እያስጨነቀኝ ነው ብሎ ለእሷ እየነግራታል። አንተ ወንድ አይደለም እንዴ? ምን ያንቦቀቡቀሃል? ብላ ለሱ ደግሞ እትነግረዋለች። ለኔ ችግር የለም ይህ ነገር ግን ለአንቺ ነው የሚያስፈራው ብሎ ለሷ እየነግራትና በጣም ስለተጨነቀች ያንን ገንዘብ ቶሎ እሷ እንደላከችላት ከልጁ ጋር ትገናኝና ያንን ብር ትሰጠዋለች። አሁን ጨርሻለሁኝ ብላ ስትነግረው አሁን ጨርሻለሁ ብለሽ ደግሞ እንዳትረሽኝ ጠይቅኝ ብሎ ይላታል። ወይዘሮ ባዮሽ በጣም ተደስታለች። የቀጣይ ስራዋ መቼ ገና ጀመረችውና፣ ምክንያቱም ወይዘሮ ሜላት ላይ የምትፈጽመው አንደኛ በጣም ቅናተኛና የውሸት ጓደኛ አስመሳይ ስለሆነች የውሸት ልጇ አብላ አምና እንድትቀበላትና እሷ አደጋ ላይ እንድትወድቅ ነው እያደረገቻት። ሀንዬም እንግዲህ እንደተጨነቀች ሰላምዬ እትመጣና ምን ሆነሽ ነው ሰሞኑን ትክክል አይደለሽም? እባክሽስ ነገርኛ ሃንዬ እኔ የቅርብ ጓደኛሽ አይደለሁም ወይ ከኔ መደባበቅ ጀመር ነው ብላ ስትነግራት፣ አይኔ በጣም ጨንቆኛል እንዴትም አድርጌ እንደምነግርሽ ብቻ ሰላምዬ ግራ ገብቶኛል ብላ ለሰላም ስትነግራት ያው የአባቷ ነገር ይሆናል ብላ እቅፍት አደርጋታለች። ከአሴር ጋር ይገናኙና ገንዘቡን እንደምትሰጠውና አካውንትህን ላክልኝ ገንዘቡን ትራንስፈር ላደርግልህ ስትለው፣ እኔ ምን ያደርግልኛል እኔ ደግሞ ደሃነኝ ሌባ ደግሞ ለአንድ ጥቀን ነው የለኝም፣ ብሎ ይላታል። እሺ እንደዛ ከሆነ ግን በጣም ትቀልዳለህ። ቁርስ ልጋብዝህና በዛው ገንዘቡ ልስጥህ ብለው ከእሱ ጋር ትሄዳለች። ከእዛኛው ጓደኛው ጋር እንደተገናኙ ለኖላዊ የሀንዬ ጓደኛ ገንዘብ እንደሰጠችው እና እኛም የአቅማችንን ማገዝ አለብን ሲለው፣ እንዴ እነው ብሎ ይቀልድበታል። እኛ ከሌለን የለም ነው ከየት እናመጠዋለን? ብሎ ለአስር ይነግረዋል። በቃ በጉልበታችን ሰርተን ማገዝ አለ ብን እነሱ እኛን ቀይረውን የለም ወይ ብለው ብሎ ለተምቹ ይነግሯል። ተምቹ ግን አሁንም ሲጋራውን ለማጨስ ሲሞክር፣ አንተ አትሻሻልም አሁን ልታጨስ ነው ወይ አጠገቤ ብሎ ይነግሯል። ለእሳቸው መታከሚያ እንደዚህ የተጨነከው እሷ ችክ ስለሆነች ነው ብሎ ለሱ ሲነግረው ደግሞ እዚህ ጋር በጣም ይናደዳል። ከወይዘሮ አልማዝ ጋር ያንን ሀምሳ ሺ ብር ተቀብሎ ለተምቹ ሊሰጠው እንደተቀጣጠሩ ተምቹን መንገድ ላይ ያገኘው እና በተቀጣጠሩት መሰረት ያንን ገንዘብ ይሰጧል። ያንን ገንዘብ ከሰጠው በኋላ ተምቹ ለማን ለመስጠት ነው የወሰነው? ለአሲር ነው። አሲር ጋር ሄዶ አሲር በጣም ጨንቆት እየተከዘ እንደተቀመጠ ምን ሆነህ ነው ያስጨነቀ ነገር ምንድን ነው ብሎ ይነግረዋል። አይ አሁንም የሀንዬ ጓደኛ ለህክም ይሆናልና የተወሰነ አግዛኛል ግን የጎደለው ደግሞ እኛ መቻል አለብን። እሱ ነው ያስጨነቀኝ በማለት ይነግሯል። ፈያው እንዴት ነው አሁን ላይ ብሎ ይጠይቅበታል። አሁን የሆነ ነገር ልሰጥህ ነው ግን ምክንያቱ ከየት መጣ የሚለውን ነገር ካልጠየከኝ ነው ብሎ ለአሲር ይነግሯል። ያንን ገንዘብ ሲሰጠው በጣም ይደነግጥና ከየት ነው ያመጣው ሰርቀህ ነው አይደለ፣ ሰርቀህ ከሆነ ካወቅኩት ግን እኔ እናንተ ያበቃልናል እገልሃለሁ ብሎ ይዝትበታል። ያን ገንዘብ ይዞ አስር ይሄዳል። ምክንያቱን አልነገረውም። ምክንያቱን ካወቀ ግን በጣም ከባድ ነው የሚደርስበት። ተምቹ ፎቶው እና መስቀሉ መጥፋቱንም አስር የሚያውቀው ጉዳይ የለም። ሁለት መቶ ሺህ ብር ከሞላ ኖላዊ ሕክምና መጀመር እንዳለባቸው ነው የሚያውቀው። ከሰል እየተሸከመ የተወሰነ ገንዘብ አጠራቅሟል። እሱ እንደዛ ተጨንቆ የሚሰራው ስራ ለራሱ ለግሉ የሚያውለው ሳይሆን ለእሳቸው ለህ

ከምቹም እንግዲህ እንዴት አድርጎ ከዛ ቤት ፎቶውን ሰርቆ ወስዶ ለእነሱ ሰጥቷቸው መልሶ ገንዘቡን እንዴት ሊሰጥና ሊመልስላቸው ቻለ? ያኛውም ልጅ ሁለተኛ አጠገቤ እንዳትደርስ፣ ገንዘብ ግን ተቀብለህኛል ብሎ ነግሮታል። ወይዘሮ አልማዝም ብትሆንም እንደዚህ ብዙ ስራ አሰርችሃለው፣ እንደገና ደግሞ እንዳትረሽኝም ብሎ እሱ ነግሯታል። እኔ መቼ ረስችህ አውቃለሁም ብላ መልሳለታል። ወይዘሮ ሜላት በመጨረሻ ሀንዬን ክላሷ ትጠራትና እኔ ሲሄድ ክላሴ የምትገቢውና የምትፈልጊው ነገር ምንድን ነው አባትሽ በጠና ታሞባቸው ገንዘብ ፈልገሽ ነው ወይ በግልጽ ንገሪ ብላ ለሀንዬ ስትነግራት እኔ ሌባ አይደለሁም ለመስረቅ አይደለም እክላስሽ የምገባው እትዬ እኔ ሀሴት ከመጣች ጀምሮ ጨንቆኛል የማየው ነገር ግራ ገብቶኛል እንዴት አድርጌ እንደምነግርሽም ጨንቆኛል ብላ ትነግራታለች እኔ አንቺ ክላስ የምገባው የሀሴት ፎቶ ፍለጋ ነው እንጂ ሌላ ነገር አይደለም ብላ ስትነግራት ያንን ፎቶ አሳየኝ ሀሴትን ብላ ትነግራታለች። ያንን ፎቶ ስታሳያት ወይኔ ጉዴ ብላ በጣም ደንግጣ እየተረበተበተች ስልክ ይደወልላትና አሲር ሲደወልላት አባዬ ምን ሆኖ ነው አሲር ብላ ያንን ፎቶ እጥላው ትሄዳለች። ምን ሆና ነው ልጅቷ ብላ ወይዘሮ እሜላትም በጣም እደንግጣለች። ያንን ፎቶ ስትፈልግም ሀሴት ትደርሳባታለች። እንደገና ወይዘሮ ሜላትም ተስራ ስትመለስ ደርሳባታለችና ሲሆንና ሀሴት ያለችኝ ለካ እውነቷን ነው። እየሰረቅሽ ነው ሌባ ነሽ ብላ ለሀንዬ ነግራት ነበር። እትዬ እኔ ሌባ አይደለሁም ልሰርቅ አይደለም ብላ ከእሷ ክላስ ወታ ነበር። በመጨረሻም ያን የልጅነቷ እፎቷን የሀንዬ ሰታታሌ ሀሴት እንደወሰደችው ታውቋል። ወይዘሮ ሜላት እንግዲህ ጥላቶቿን መለየት አለባት። ሀንዬ ትክክለኛ ልጇናት በጣም ደንግጣሌ። ኖላዊ ምን ገጥሟቸው ይሆን? ሀንዬን እንደዛ አስደንግጧት የሄደው ያንን ደግሞ በቀጣይ ክፍል የምናየው ይሆናል። ቤተሰብ በያላችሁበት ሰላም ቆዩ። ለዚህ ቻናል አዲስ የሆናችሁ ቤተሰብ